ዋው! ፍቅርን በተግባር ማሳየት ይላችኋል። ይሄ ነው እንግዲህ ፍቅር፣ አሰጣት ከአብርሽ ተማሩ። ከሚዲዮ መሪ ስላላችሁ እውነት ለመናገር ያክል አብርሽ ሆነ ሩታ ሁለቱም የፍቅር ሰዎች ናቸው። ነገር ግን አሁን ፍቅር የለም፣ ፍቅር እኮ ሞቷል፣ ምናምን ነገር ይባላል። ፍቅር አለ እንጂ እኛ ነን ያልኖርንለት እንጂ ለፍቅር፣ ፍቅር አለ። እንዲህ ምን ሆናችሁ ነው? ጫማውን አመጣላት፣ ከዛም አለበሳት። ከማልበሱ በፊት ደግሞ እግሯን ሳመላት። ሩታዬ አፈረችና ሳቀለች። አረ ሩት፣ አይናፈር። አረ አትፈሪ፣ ምንም የሚያሳፍር ነገር የለም። ያው ባልተቤትሽ ቤትሽ፣ ባልሽ ነው እግርሽ እኔ ሳመው እንጂ ማንንም አይደለም። ይሄ ደግሞ ይገባሻል። ንግስቱ ነሽ፣ ንግስቱ ነሽ እና ለአንቺም ለፍቅር ዋጋ የከፈልሽ ነሽ። ስለዚህ ምንም የሚያሳፍር ነገር የለም። እኔ ነኝ ያፈርኩት እኔ። አረ አላፈርኩም፣ ግን ያው ደስ ይላል። እውነት ለመናገር ደስ ይላል። ፍቅርን መስጠት ለማትችሉ ሰዎች ፍቅርን ከሚያስተምሩ ሰዎች ተማሩ። በፍቅር ምንድን ነው ለፍቅር ዋጋ እንዴት ነው መክፈል ያለብን የሚለውንም ፍቅር ካላቸው ሰዎች ተማሩ። ከነ አብርሽ ስላላቸው ለአን፣ ዛሬ ግን የሆነ አዲስ ነገር ሊኖር ይችላል። ዱባይ መተውም ሊሆን ይችላል አይታወቅም። ይሄ ሁሉ እንክብካቤ አብርሽ፣ ያው ድንገት መተው ሰፕራይዝ ሊያደርጉን ነው መሰለኝ። ምንድን ነው